ፕሮፌሰሩ በተወለዱበት ቀን ራሳቸውን ስለመግደላቸው የሚነገረው እውነት ነው? በሕይወት ቢኖሩ ኖሮ ትናንት ግንቦት ስምንት 87 ዓመት ይሞላቸው ነበር። ታላቁ የሙዚቃ ሰው ፕሮፌሰር አሸናፊ ከበደ። የትናንትናዋ ቀን ፕሮፌሰሩ የተወለዱባትም የሞቱባትም ቀን ነበረች፣ ልደትም ሙት ዓመትም። እኚህን የመሰለ ታላቅ ስኬታማ ሰው እንዴት ራሳቸውን ሊያጠፉ ይችላሉ? ሰላም ጤና ይስጥልን፣ የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ከዚህ በመቀጠልም ጥበብ ነበር በሚለው መሰናዷችን ታላቁን የጥበብ ሰው ፕሮፌሰር አሸናፊ ከበደንና እስከ ዛሬ አነጋጋሪ ስለሆነው አሟሟታቸው እናነሳለን። እስከ ቪዲዮ መጨረሻ እንድትከታተሉን እየጋበዝን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን። የረቂቅ ሙዚቃ ስፔሻሊስቱ ፕሮፌሰር አሸናፊ ከበደ የያሬድ የሙዚቃ ትምህርት ቤት መስራች ናቸው። የመጀመሪያውን የረቂቅ ሙዚቃ ትምህርት ተምረው ከመጡት ውስጥ ግንባር ቀደሙ ሰው የኢትዮጵያ ዘመናዊ የሙዚቃ ትምህርት ታሪክ ማስጀመሪያ መሰረት ይሏቸዋል የዘርፉ ምሁራን። የረቂቅ ሙዚቃው ሊቅ፣ ትልቁን የኢትዮጵያ ሙዚቃ ትምህርት ቤት የሆነውን ያሬድ የሙዚቃ ትምህርት ቤት በማቋቋምና በዳይሬክተርነት በመምራት ስማቸው በጉልህ የሚነሳ የባለ ዋሽንቱረኛ ሙዚቃ ፈጣሪ ፕሮፌሰር አሸናፊ ከበደ የተወለዱት ግንቦስ 8 ቀን 1930 ዓ.ም ነው። አባታቸው ግራዝማች ከበደ አድነው ሲሆኑ የሙዚቃ ፍቅር ከልጅነታቸው ጀምሮ እንዲያድርባቸው ያደረጓቸው ደግሞ እናታቸው ወይዘሮ ፈንታዬ ነከሬ መሆናቸው ይነገራል። መሰረታ የሚባለውን ትምህርታቸውን በዳግማዊ ምን ትምህርት ቤትና በቀዳማ ኃይለ ሁለተኛ ደረጃ ትምህርት ቤት የአሁኑ ኮኮ ካጠናቀቁ በኋላ ከሐረር የመምህራን ማሰልጠኛ ኮሌጅ በመምህርነት ተመርቀዋል። ከፍተኛ ትምህርታቸውን ደግሞ በኒውዮርክ ከሚገኘው የሮቼስተር ዩኒቨርሲቲ ኢስትማን የሙዚቃ ትምህርት ቤት በ1954 ዓ ም በመጀመሪያ ዲግሪ ከተመረቁ በኋላ ወደ ኢትዮጵያ ተመልሰው የያሬድ ሙዚቃ ትምህርት ቤትን መስርተዋል። የትምህርት ቤቱም የመጀመሪያው ዳይሬክተር ከመሆናቸው ባሻገር በአዲስ አበባ የወጣት ወንዶች ክርስቲያናዊ ማኅበር ወወክማ በቀዳሚ ኃይለ ስላሴ የበጎ አድራጎት ድርጅት የአይነ ስውራን ትምህርት ቤትና በመሳሰሉ የወጣቶች ማኅበራት እየተገኙ የሙዚቃ ትምህርት ይሰጡ ነበር የያሬድ ሙዚቃ ትምህርት ቤት ዳይሬክተር ሆነው ከ1955 እስከ1958 ዓ ም ድረስ ባገለገሉበት ወቅት በንጉሠ ነገሥቱ ብሔራዊ የሙዚቃ አቀናባሪ ተብለው ከመሰየማቸው ሌላ ለባህላዊ ጉዳዮች ላደረጉት የላቅ አስተዋጽኦም በ1954 ዓ ም የቀዳማዊ ኃይለ ስላሴ በጎ አድራጎት ድርጅት ተሸላሚ ሆነዋል የቀዳማዊ ኃይለ ሥላሴ የ ሰባ አምስተኛ የልደት በዓል በተከበረበት በዚሁ ዓመተ ምህረት በሃንጋሪ መንግሥት ተጋብዘው ወደ ቡዳፔስት በመጓዝ ታዋቂውን እረኛው ባለ ዋሽንትንና ኢትዮጵያ ሲንፎሪያ የተባሉትን ሁለት ድርሰቶቻቸውን በአቀናባሪነት በኦርኬስትራ መሪነት አቅርበዋል፣ በሸክላም አሳትመዋል። በብዙዎች አይምሮ ውስጥ የማይጠፋውን እረኛው ባለዋሽንት የሚል መጠሪያ የሰጡትን ረቂቅ ሙዚቃ ደርሰው በሃንጋሪ ፊሊሃርሞኒ ኦርኬስትራ ለህዝብ ለማስደመጥ ወደ አዳራሽ ባቀኑበት ወቅት ሃንጋሪያውያን በጥቁሩ የረቂቅ ሙዚቃ አዘጋጅና ኮንዳክተር ላይ ሊስቁ ወደ አዳራሹ ተመሙ። እንስቃለን እንሳለቃለን ብለው ወደ አዳራሽ የገቡት አንጋሪያውያኑ በፕሮፌሰር አሸናፊ ከበደ ስራ ተደንቀው እጃቸውን ባፋቸው ጭነው በሀገራቸው በጊዜው ታዋቂ በነበረው ሙዚቀኛ ኮዳይ ስም ይጠሩትና ያደንቁት ተያያዙ። ጥቁሩ ኮዳይም በአንጋሪ የፕሮፌሰሩ መጠሪያ ሆነ። ለወትሮ በመሳሪያ የተቀነባበረ በረቂቅ ሙዚቃ በአውሮፓውያን ዘንድ ብቻ ተወዳጅ ሆኖ ይሳል ነበርና ፕሮፌሰር አሸናፊ ይህንን አመለካከት በብቃታቸው መስበር ችለዋል። እረኛው ባለዋሽንት ስራ በኢትዮጵያውያን ዘንድ ለጥሞና የሚደመጥ የፕሮግራም ማጀቢያ በመሆን አየር ላይ በመዋል ለዘመናት ተወዳጅነትን ያተረፈ ረቂቅ ሙዚቃ ለመሆን በቃ። ብዙዎች እረኛው ባለዋሽንት የተሰኘው ሙዚቃ በኢትዮጵያውያን ዘንድ እንደዚህ እንዲወደድ ያደረገው ፕሮፌሰር አሸናፊ በሀገርኛ ልዛ ስላዘጋጁት ነው ብለው ያምናሉ። እውነትም እኚህ የሙዚቃ ሊቅ ለአገርኛ የሙዚቃ ድገት ትልቅ አስተዋጽኦ ያበረከቱ ሰው ናቸው። ከረኛው ባለዋሽንት በተጨማሪም የኢትዮጵያ ሰላም፣ የፍቅር አንሰር፣ የእሳት ራት፣ የተማሪ ፍቅር፣ የሀገራችን ህይወት፣ ኒርቫኒክ ፈንታሲ የተሰኙ ረቂቅ ሙዚቃዎችን ለአድማጭ ጆሮ ያደረሱ የሙዚቃ ደራሲ አቀናባሪና ኮንዳክተር ናቸው። እናታቸው በሚጫወቱት በገና ተማርከው ወደ ሙዚቃው ዓለም እንደገቡ የሚነገርላቸው ፕሮፌሰር አሸናፊ ከበደ ሙዚቃን ከሰው ልጅ አኗኗር ጋር በሚያጠናው ኢትኖ ሚውዚኮሎጂ ዘርፍ የዶክትሬት ዲግሪያቸውን ሰርተዋል። እንደ ኤሮፓያን አቆጣጠር ከ1970ዎቹ ጀምሮ በረዳት ፕሮፌሰርነት የኢትኖ ሚውዚኮሎጂ ፕሮግራም ዳይሬክተር በመሆን በኒውዮርክ ዩኒቨርሲቲ ኩዊንስ ኮሌጅ እና በማሳቹሴትስ ብራንዲስ ዩኒቨርሲቲ በረዳት ፕሮፌሰርነት ሲያገለግሉ ከቆዩ በኋላ ሕይወታቸው እስካለፈበት ጊዜ ድረስ ለ19 ዓመታት በፍሎ ፍሎሪዳ ዩኒቨርሲቲ መጀመሪያ በፕሮፌሰርነት እና በኋላ የዩኒቨርሲቲው የጥቁር አሜሪካውያን የባህል ማዕከል ዳይሬክተር በመሆን ሲያገለግሉ ቆይተዋል የሙዚቃ ደራሲና አቀናባሪው ፕሮፌሰር አሸናፊ ከበደ የተለያዩ መጽሐፍትንም ለአንባቢያን አድርሰዋል ከእነዚህም መካከል የሙዚቃ ሰዋሰው መማሪያ መጽሐፍ በአማርኛ ኮንፌሽን ልብ ወለድና ሩት ኦፍ ብላክ ሚውዚክ የተሰኙ መጽሐፍት ተጠቃሽ ናቸው እኚህ የሙዚቃ ልቅ በማቋቋም ረገድ ትልቁ ሚና በተጫወቱበትና የመጀመሪያ ዳይሬክተር ሆኖ ባገለገሉበት ያሬድ ሙዚቃ ትምህርት ቤት በስማቸው የተሰየመው ፕሮፌሰር አሸናፊ ከበደ የፐርፎርሚንግ አርት ማዕከል ተመርቆ አገልግሎት ላይ ውሏል። የሙዚቃ ባለሙያ አቶ ሰርጸ ፍሬ ስብሐት ፕሮፌሰር አሸናፊ ከበደ ባለዋሽንቱ እረኛ ደ ሼፐርድ ፍሉቲስት በተሰኘ ታላቁ ስራ የኢትዮጵያን መልክ በረቂቅ ሙዚቃ ያሳዩ ናቸው በማለት ነው የሚገልጻቸው ፕሮፌሰር አሸናፊ የያሬድ የሙዚቃ ትምህርት ቤት ከተከፈተበት ከ1959 ዓ ም ጀምሮ ተቋሙንም በመምራት እንዲሁም ታላላቅ ባለሙያዎችን በማፍራት ለሙዚቃ እድገት አስተዋጽኦአቸው የጎላ መሆኑን ያነሳል። በሙዚቃ ላይ ከሰሯቸው ከበርካታ የምርምር ስራዎቻቸው ውስጥ ሩትስ ኦፍ ብላክ ሚውዚክ የተሰኘው መጽሐፋቸው በብዙ የዓለማችን የሙዚቃ አጥኞች የተዘነጉ ወይንም የተዘለሉ የአፍሪካ የምስራቁ ዓለምን የሙዚቃ ስልትና ፍልስፍናን አጉልተው ለተቀረው ዓለም ያሳዩበት እንደሆነም ሰርጸ ይናገራል። የአንጋፋው የሙዚቃ ትምህርት ቤት የመጀመሪያው ዳይሬክተርና የሙዚቃ ሊቅ የነበሩት ፕሮፌሰር አሸናፊ ከበደ በኢትዮጵያ ዘመናዊ ሙዚቃ ውስጥ ትልቅ አሻራ ያሳረፉና ዘመናዊ ሽሬ ስራዎችን ያበረከቱ ሊቅ ነበሩ። የኢትዮጵያ ቴሌቪዥን ለተመልካቾች አቀረበው የህይወት ታሪካቸው ዳሳ ቅንብር ላይ አብሮ አደግ ጓደኛና ሚዜያቸውም የነበሩት ደራሲው አቶ አስፋው ዳምጤ ፕሮፌሰር አሸናፊን ከያሬድ ትምህርት ቤት መልቀቅና ወዲያውም ከሀገራቸው ለመሰደድ ያበቃቸው ጉዳይ ላይ አስተያየታቸውን ሲሰጡ የተማሪዎች የረቂቅ ሙዚቃ ቅንብር በአዲስ አበባ ማዘጋጃ ቤት አዳራሽ አዘጋጅተው ንጉሠ ነገሥቱ እንዲገኙ በሚኒስትሩ በኩል ያቀረቡት ጥሪ እንደሚደርስ ባለመተማመን በሌላ መንገድ አድርሰው ንጉሠ ነገሥቱ በተገኙበት ለህዝብ ቀርቧል። ሆኖ በዚህ የተቀየሙት ሚኒስትሮችና የቀጥታ አለቆቻቸው በያዙት ምሳቸውን ከዳይሬክተርነት አውርደው በምትካቸው አንድ ተራ የክቡር ዘበኛ ባንድ ተጫዋች የነበረ የውጭ ዜጋ አስገቡ። አገር ትቶ ሲሄድ አይ እኔ መቼም በገዛ ሀገሬ ሁለተኛ ዜጋ አልሆንም ብሎኛል ይላሉ እኚህ ሰው። ፕሮፌሰር አሸናፊ ከበደ ግንቦት 8 ቀን 1990 ዓ ም የ60ኛ የልደት በዓላቸው ዕለት በመኖሪያ ቤታቸው ግልጽ ባልሆነ ምክንያት ሞቶ የተገኙ ሲሆን ምናልባት የራሳቸውን ህይወት ሳያጠፉ እንዳልቀሩ ብዙዎች ይገምታሉ። አቶ አበራ ሞልቶት የተባሉት ወዳጃቸው በሰጡት ቃለ ምልልስ ላይ ከለተሞታቸው በፊት ጽፈውላቸው እንደነበርና ደብዳቤውንም በመጥቀስ ጋሻ አበራ ስለዚህ ወረቀት ምን ትላለ? የአዲሱ ሙከራዬ ነው፣ ግን እንደ ራእይ የሚታየኝ ከመጪው ሐምሌ በፊት ወደ ሌላ አህጉር እሄዳለሁ፣ ሞቼ ስጋይንትቼ ከዚህ ወደ ኒርቫና እሸጋገራለሁ እንደሚል አስረድተዋል። ዘመዳቸው አቶ በቀለ አሳምነው ደግሞ ስለዚህ ጉዳይ ሲጠየቁ በአባቱ በኩል ታናሽ ወንድም አለው። ታዲያ አሸናፊ ወንድሙ ጋር ደውሎ ከሳምንት በኋላ የለሁም፣ ለሰው ልጅ ከስልሳ ዓመት በላይ መኖር ምንድን ነው ጥቅሙ ብሎት ነበር ይሉና፣ ፖሊሶች ከምናየው ሁኔታ የራስን ነፍስ የማጥፋት ድርጊት ይመስላል ማለታቸውን ገልጸዋል። ፕሮፌሰር አሸናፊ ከቀዳማዊ ኃይለ ስላሴ ሽልማት ድርጅት ከተቀበሉ ሽልማት ባሻገር የሱዳንን የዳንስና የድራማ ኢንስቲትዩት በማቋቋማቸው የተባበሩ መንግስታት ድርጅት የሳይንስና የባህል ድርጅት ሽልማትም ተቀብለዋል። ፕሮፌሰር አሸናፊ ከመጀመሪያ ሚስታቸው ወይዘሮ ሌኒ ገብረ መስቀል ጋር ያፈሯቸው ኒና እና ሰናይት የተባሉ የሁለት ሴት ልጆች አባት ሲሆኑ ሰናይት አሸናፊ በአሜሪካ የታወቀች የቴሌቪዥን ተዋናይት ናት። ሶስተኛ ልጃቸው ያሬድ አሸናፊ ደግሞ ከአሜሪካዊት ሁለተኛ ሚስታቸው የተወለደ ነው። ጥበብን በጉላ አሻራቸው ያኖሩልን የሙዚቃ ሊቅ፣ መምህር፣ ደራሲና አቀናባሪ፣ የያሬድ ሙዚቃ ትምህርት ቤት መስራችና የመጀመሪያው ዳይሬክተር ፕሮፌሰር አሸናፊ ከበደ ባለውለታችን ናቸው። በዛሬው የጥበብ ነበር መሰናዷችን ፕሮፌሰር አሸናፊ ከበደን አስመልክተን ያቀረብንላችሁ ዝግጅት ይህን ይመስል ነበር። ስለተከታተላችሁን ከልብ አድርገን እናመሰግናለን። ተመሳሳይ ቪዲዮዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጎ የደውል ምልክቷን መጫንም እንዳትረሱ። መልካም ጊዜ